እስቲ ወደ አርሰናል ጉዳይ ልምጣ። ወደ አርሰናል ጉዳይ ልምጣ። አርሰናልን አትንኩት ይላል አንድ ጋዜጠኛ። አትንኩት፣ ታዲያ አርሰናል የዘንድሮ የሚኬል አርቴታ አርሰናል ጥንቃቄን፣ ጉልበትን የቀላቀለ የቆመ ኳስን ጎል የሚያስቆጥር የቆመ ኳስ ጎሎችን የሚያበዛ ቡድን ነው የሚለውን ይሄ አልፎ አልፎ የሚሰማውን ትችት ይሄ ጋዜጠኛ ኦሊቨር ሆልት በዚህ የዴይሊ ሜል አምዱ ላይ አርሰናልን ለቀቅ አድርጉት ይላል። እሱን እያየን ጋዜጣውን፣ ምስሉን እየተመለከትን ይዘቱን ልንገራችሁ የአርሰናል ደጋፊዎችን ልብ የሚያሞቅ ነው። ይሄ የኔ ሐሳብ አይደለም ውድ አድማጮች። ይሄ የምትመለከቱት ኦሊቨር ሆልት የተባለ ዕውቅ የዴይሊ ሜል ጋዜጣ የብሪቲሽ ለንደን የሚታተመው ዕለታዊ ጋዜጣ የስፖርት ዘጋቢ ነው። እና አርሰናል ጨዋታዎችን ሳያሳምር እንኳን ማሸነፍ የሚችል ውብ ቡድን ነው ወይም ውብ ቡድን ሆኗል ይላል። ውብ ቡድን ነው፣ ቆንጆ ቡድን ነው። ግን ደግሞ ሲያስፈልግ አግሊ ሆኖ እንኳን ማሸነፍ የሚችል አይነት ቡድን ነው። ይሄንን መተቸት ተገቢ አይደለም ይላል። ለቀቅ አርጉት አርሰናልን ይላል ኦሊቨር ሆልት። በውብ ጨዋታ በአርሰን ቬንገር ዘመናት በተለይ ከ2004 በኋላ እንደዛ በውበት የሚጫወተው አርሰናል ፕሪሚየር ሊግን ማሸነፍ አቅቶት ቆይቷል። ይሄም የሊጉ አሸናፊነት ታሪክ ለሃያ አንድ ዓመታት እንዲራዘም ምክንያት ሆኗል ይላል። አርሰናልን እዚህ ጋ ማድነቅን ያለብን ይላል አርቴታ እነዚያን ጉድለቶች ሁሉ ሞልቷል። አሁን በአራት ነጥብ እየመራ ነው የሚገኘው ይሄ ቡድን በቀጣይ ጨዋታዎችም ላይ በተከታታይ ሊያሸንፍ ይችላል የሚል ግምት አለ ከኢንተርናሽናል ብሬኩ በፊት ባሉት ግጥሚያዎች። ይሄ ደግሞ መሪነቱን ሊያጠናክር የበለጠ ሊያጠናክርበት ይችላል። እና ጋዜጠኛው ቀጠለና፣ በእርግጠኝነት የቡድኑን ካራክተር ቀይሮታል ሚኬል አርቴታ። ልፍስፍስ ቡድንነት አሁን የአርሰናል መገለጫ አይደለም፣ ልፍስፍስነትን አስወግደዋል ይላል ሚኬል አርቴታ። ከዛኛው አርሰናል የተማረው ነገር ያለ ይመስላል። እሱ ብቻ ሳይሆን ሊቨርፑልና ማንቸስተር ሲቲም እንዴት ሻምፒዮን እንደሆኑ በቅርብ ጊዜያት ሚካኤል በደንብ ያውቃል። ውበት ባለው ጨዋታ ብቻ ሳይሆን አካላዊ የሆኑ ነገሮችን መጨመር እንዳለባቸው፣ ሲያስፈልግ እንዴትም ሆኖ ብቻ በቆመ ኳስም ይሁን በምንም ተመልካች ምንም ይበል ጎል አስቆጥሮ ማሸነፍ እንዳለበት በደንብ የተረዳ ስለሆነ ጥንቃቄ ማድረግ ባለበት ቦታ ሁሉ ይጠነቀቃል። መጫወት ባለበት ቦታ ደግሞ ይጫወታል። እንደዚህ አይነት ቡድን ነው ይሄ፣ ይላል ኦሊቨር ሆልት